ማለት ፍቅር ደስ የሚል ነገር ነው። ማፍቀርም መፈቀርም ደስ የሚል ነገር ነው። ምክንያቱም አፍቅር ያለውም ተፈቅር ያለውም እና ሁለቱም ደስ የሚል ነገር ነው። ነገር ግን ቦታ ቦታ ይፈልጋል ፍቅር። ያለ ቦታው ምንም ደስ አይል ማለት ነው። ፍቅር ያለ ቦታው ጉዳት ነው እና እኔ ያለ ቦታውን የተገኘሁት እውነት ለመናገር ማለት ነው። ሁሉም ሰው የራሱን ህይወት አይደል እየፈለገ ያለው? እሷ የራሷን ህይወት እየፈለገች ነው አይደል? እኔስ እኔ ለምንድ ነው የሰው ህይወት ማባረር ነው? የራሴን ህይወት መፈለግ አለብኝ እስከ መቼ ነው የሰው ህይወት አባሪ የሚችለው? ቃል ገብቼ ላት ልሰጣት ማለት ነው። እና ይሄ ስጦታ ውድ ነው ማለት ውድ ነው ዋጋውም ውድ ነው፣ እንደ ስጦታም ሲሰጥ ደግሞ ውድ ነው። የቃል ስጦታ ነው ማለት ዝም ብዬ አይደለም ልሰጣት ያሰብኩት። ከእናቴ ጋር አሳውቀ እዛው እናቴ ፊት ቃል ገብቼ ላት ነበር ልሰጣት ያሰብኩት ግን ነገሮች እንደዚህ ሆኑ። እንወረውረዋለን ማለት ነው፣ ባህር ውስጥ። አንገቷ ላይ ነበር ማየት የምፈልገው ግን አልሆነም። ቃል ገባላት ነበር ሁሌ ከጎኗ እንደምሆን በችግሯም፣ በደስታዋም፣ በሐዘኗም፣ በሁሉም ነገር ከጎኗ ሆኜ አብረን ትልቅ ደረጃ እንደምንደርስ አብረን እንደምንለወጥ፣ ደስተኛ ቤተሰብ እንደምንፈጠር፣ ብዙ ልጆች እንደምንወልድ ማዘር ፊት ቃል ገባላት ነበረ። አልሆነ። ፍቅርናም ብዙ ታግያለው። ያለው መውደድናም ብዙ ታግያለው። አንቺን ለማስደሰት ማይሆኖኛለው። ዛሬ ግን ደከመኛ፣ ቃተኝ፣ ተጎዳው። የኔ ብቻ ሆኗሌ ፍቅራችን ዳው፣ አንቺ አላገሽኝም፣ ብቻዬን ተጎዳው። ባይ ባይ ባይ ባይ አንቺ አልተቀየርሽም። ባይ ባይ ባይ ባይ ጉዳት ያልታየሽም። ባይ ባይ ባይ ባይ ጭንቀት ያልገባሽም። ባይ ባይ ባይ ባይ ክብርሽ ቀነሰብኝ። ባይ ባይ ባይ ባይ ንቀትሽ በዛብኝ። ባይ ባይ ባይ ባይ ይመችሽ ክርብኝ አሰላሙ አሰላሙአለይኩም ወራህመቱላ ወበረካቱ እንዴት ናችሁ? ድቤተሰቦች ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ አልሐምዱሊላ። ከስንት ቆይታ በኋላ ዛሬ ከች ከች ከች ብያለሁ። እንግዲህ ሰሞኑን ጠፍተናል፣ በጣም ተጠፋፍተናል፣ ተነፋፍቀናል። በእርግጥ አንዳንድ ያው ቲክቶክ ላይ ላይቭ ላይ ስለማልጠፋ እዛ ጋር እያወራን ነው፣ እንገኛለን። ግን ዩቲውብ ላይ ኦልሞስት ከሳምንት በላይ ቆይተናል ያለውን ነገር ታውቃላችሁ። ያው ነገሮችን ለማስተካከል ነው ያንን ያህል የቆየውት ማለት ነው አለት ዝም ብዬ መጥቼ እርግጠኛ ያልሆንኩበትን ነገር ከምናገር ወይም ደግሞ አብረን መምጣት ስላልቻለን እርግጠኛ ምናምን ሆኜ ከዛ በኋላ ያለውን ነገር ለመናገር ነው ማለት ነው። ውድ ቤተሰቦች የመጣሁት ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ሰብስክራይበራችንም እየሄደች ነው። መቶ ሃምሳ ሺህ ከገባን ትልቅ ስጦታ አለን ቃል ቃል ነው። ሰብስክራይብ እያደረጋችሁ ሁላችሁም ጀምሩ፣ 150 በፍጥነት እንዲገባ እናደርገው። እናመሰግናለን፣ ሰብስክራይብ እያደረጋችሁ ያላችሁት። ዛሬ ግን ጋይስ ሀቂቃ ማለት በእንደዚህ አይነት ቪዲዮ መምጣት አልፈልግም ነበረ፣ ግን መጣው። ህይወት አንዳንዴ አስገድዳ አስገድዳ ታስመጣለችና ምንም ማድረግ አልችልም። ወላሂ ማለት የሚችለውን ያህል ሞክሬ ያለሁኝ የሚችለውን ያህል ጥር ያለው የሚችለውን ያህል አድርጌ ያለሁ፣ ነገር ግን የሚሆን አይደለም የሚሆን አይደለም ተስፋ መቁረጥ ፈልጌም አይደለም። ማለት እንዴ ለምን ተስፋ ትቆርጣለህ? ምናም የምትሉ ሰዎች ስላላችሁ ማለት ነው። ይሄ ከተስፋ መቁረጥ ጋር የሚያገናኘው ነገር አይደለም። በጣም ከባድ ነው። ማለት በቃ እኔ እስካሁን ድረስም እየጠበኩ የነበረው ቪዲዮም የማንለቅላችሁ እስካሁንም ድረስ የቆየሁት ያው ከዛሬ ነገ ፕራንክ ነው እባላለሁ ብዬ። እናንተም እንደ እንደ እንትን እንዳላችሁት ምላ ስለነበረ ፕራንክ አደረገዋለሁ ምናምን ብላ ምላ ስለነበር እኔም ፕራንክ ያው መደረግ አይቀርም ማለት ያው ፕራንክ እደረጋለሁ ብዬ የነበረ እየጠበኩ ያለው ጀስት ብዙዎችም እንደዛው ነበረ የጠበቃችሁት ማለት ነው። እና ነገርዬው ግን ፕራንክ አይደለም። ፕራንክ አይደለም ጠበኩኝ እና ፕራንክ ያለመሆኑን ድርሼበታለሁኝ እና እውነት ነው እውነት ነው ምን እንደምላችሁ አላውቅም። ያው በቃ ይሄ ነው። አንዳንዴ አላህ የሚፈልገው ይሄንን ነው። እዚህ ጋር አሁን እኔ ምንም እንትን ልል አይደለም የመጣሁት። ማለት እንደዚህ ሆኛለሁ፣ እንደዚህ ተጎድቻለሁ፣ ምናምን ልል አይደለም የመጣሁት። ከፍቅር ብዙ የተማርኩት ነገር አለ በዚህ በአጭር ጊዜ ውስጥ ግን ማለት ፍቅር ደስ የሚል ነገር ነው። ማፍቀርም መፈቀርም ደስ የሚል ነገር ነው። ምክንያቱም አፍቅር ያለውም ተፈቅር ያለውም እና ሁለቱም ደስ የሚል ነገር ነው። ነገር ግን ቦታ ቦታ ይፈልጋል። ፍቅር ያለ ቦታው ምንም ደስ ማለት ነው። ፍቅር ያለ ቦታው ጉዳት ነውና እኔ ያለ ቦታው ነው የተገኘሁት እውነት ለመናገር ማለት ነው። በድጋሜ ከፈኪ ጋር ሕይወት ስጀምር ማለት ተገናኝቼ ጓደኝነት ስጀምር በቃ ነገሮች ማለት ከዚህ በፊት የተለያየንበት መንገድ በሁለታችንም ፍላጎት ሳይሆን በአንዳንድ ሰዎች ምክንያት መሆኑን ስለደረስኩበትና ለዛ ነበር ተስፋ ያልቆረጥኩት። ማለት ያኔውኑ ተስፋ መቁረጥ ይችል ነበር፣ ግን ተስፋ አልቆረጥኩም ነበር ማለት በቃ የሆነ ልቤ ውስጥ የሆነ ተስፋ ይታየ ነበር። ለዛም ነው ማፍቀር ፈልጌ ያላፈቀርኩት፣ ለማፍቀር ሞክሬ ያልተሳካልኝ ማለት ነው። ምክንያቱም ልቤ ኦረዲ እየጠበቀ ስለነበር ማለት ነው። የሆነ ተስፋ የለም ተስፋ አለው ብሎ እየጠበቀ ስለነበረ ከልቤ ውስጥ ማውጣት ስላልቻልኩኝ እየጠበቅኩኝ ነበረ። በዛ ምክንያት ያው ከብዙ ብዙ ሰው አጥቻለሁ። የምሬ ነው የምላችሁ። ከልቤ አውጥቻል። ሌላ ሰውን ባለማፍቀሬ በጣም ምርጥ ምርጥ ሰዎችን አጥቻለሁ። በጣም ማለት ነው። የምሬ ነው የምላችሁ። እኔ እንዴት ልበላችሁ? ማለት በቃ ማጣት የሌለብኝም ሰዎች ሁላ አጥቻለሁ። በዛ ልቤ በቃ አልቀበል ባለው ፍቅር ማለት ነውና አልহামዱሊላ ሁሉም ነገር ለኸይር ነው ነገር ግን ያው ብዙዎቻችሁ አይ አውቃለሁ ማለት አንድ ላይ እንደሆነን በጣም ትፈልጋላችሁ። እኛ አንድ ላይ እንደሆነን ብዙ መስዋዕትነትም ከፍላችኋል አንድ ላይ ስትታዩ ታምራላ ብቻ በብዙ ነገርና ግን በቃ አላህ አልፈልገውም ይሄ አሁን አሁን እኔ ተቀብያለሁ ወላ አሁን ልንገራችሁ ሀቂቃ ተቀብያለሁ ወንም እኔ ተቀበልኩት ልቤም በደንብ ተቀብሎ ቆርጧል ስለዚህ እናንተም እንድትቆርጡ ፈልጋለሁ ወላ የምሬ ከልቤ ነው የምላችሁ፣ እንድትቆርጡ ፈልጋለሁ ጋይስ። ምክንያቱም በእዚጋ ይብቃል፣ እዚጋ ይብቃል። አንድ ላይ እንድንሆን የምትፈልጉ ብዙ ሰዎች ወስኑ፣ ዛሬ ወስኑ፣ እናንተም ይቁረጥላችሁ። ተጣልተን አለም ተጣልተን ምና አለም እየተለያየን ያለ ነው አልተጣላንም፣ ሰላምነን እንደዋወላለን። ገባችሁ ግን? በቃ አሁን ተስፋ መቁረጥ ያለብኝ ሰዓት ነው። ምክንያቱም ሊሆን የሚችል ነገር አይደለም። ቧ ሌላ ቦታ ነው እሷ። እስካሁንም ተስፋ ያልቆረጠው ይሄንን ነበረ። በቃ ማለት አሁን ምንድን ነው የሚጠብቀው? ማለት ልቤ ምንድን ነው የሚጠብቀው? ከዚህ በኋላ ምን ይጠብቃል? ረዲ አፍቅራ እያየ ተስፋ ካልቆረጠ ካልቆረጠለት መቼ የማይቆርጥለትም ማለት ነው። ስለዚህ እኔ ግን ዛሬ በደንብ ቆርጦልኝ ማለት ከዚ ዛሬ አይደለም የቆረጠልኝ ማለት ሁለት ሶስት አራት ቀን ቆይተዋል፣ ግን የመጣሁት ዛሬ ነው። ለምን ላረጋግጥ በደንብ ብዬ እናንተ ጋር መጥቼ ከማውራቴ በፊት ሁሉንም ነገር እርግጠኛ ልሁን ብዬ እና መጠየቅ ያለብኝንም ሰዎች ጠያቅ ያለው ይሄ ነገር እንዴት ነው እኔ በጣም እንትን ውስጥ ነኝ ምናምን ብዬ ጠይቅ ያለው እውነት ነው ስለዚህ አህሙ ያለ ቦታው ምንም አይሰራም እዛ ቦታ ላይ አያስፈልግም ስለዚህ አህሙ ካላስፈለገ ደግሞ የራሱን ህይወት መፈለግ አለበት እሱ ሁሉም ሰው የራሱን ህይወት አይደል እየፈለገ ያለው እሷም የራሷን ህይወት እየፈለገች ነው አለ እኔስ እኔ ለምንድን ነው የሰው ህይወት ማባር የራሴን ህይወት መፈለግ አለብኝ እስከ መቼ ነው የሰው ህይወት አባር የሚችለው እና አሁንም እያልኳችሁ ነው። ማለት እኔና እሷ አንድ ላይ እንድንሆን የምትፈልጉ ብዙ ሰዎች አላችሁ። የእኔና የእሷ አንድ ላይ ያለመሆን የሚያስከፋችሁ ብዙ ሰዎች አላችሁ አይነው። ግን ምንም ማድረግ አልችልም። በጣም ይቅርታ ከልብ አይነው። ትረዱኝ፣ አላችሁም ላትረዱኝም ትችላላችሁ። ግን ይሄ ነው ውሳኔ ይሄ ነው ጠብቅ ያለው ከዚህ በኋላ ደግሞ ምንም አይነት እርምጃ ወደፊት መራመድ የለብኝም። ከዚህ በኋላ ይሄን ፍቅር ለማዳም ብዬ አንድ ሁለት እርምጃ ወደፊት አንድ እርምጃ ከተራመድኩ ስህተት የሆኑ እርምጃዎች ነው እየተራመድኩኝ ያለሁት ማለት ነው። አልሀምዱሊላ በጣም ተረጋግቻለሁ። በስሜት አይደለም እያወራው ያለሁት ረጋ ብዬ ነው በደንብ አስቤበት ነው። ደስተኛ ነኝ አልሀምዱሊላ በዚህ ውሳኔ። ምክንያቱም የማይሆን መንገድ ላይ እየሄድኩኝ ራሴን ሁሌ ከምጎዳ ከዛ ከማይሆን መንገድ ላይ ራሴን ታቅቤ እንደዚህ ደህና መሆን ሰላም መሆን ደስተኛ መሆን በጣም ደስ የሚል ነው እና እኔም የራሴን ህይወት ፈልጋለሁ ከዛሬ በኋላ ልቤ ፍሪ ነው ልቤ ማፍቀር አይችልም የሚባለው ነገር አበቃ አከተመ ከዛሬ በኋላ ልቤ አዲስ ሰው መቀበል ይችላል ከዚህ በፊት በዚህ ምክንያት ያጣዋቸው ሰዎች ያልኳቸው አላ አሉ በቃ ያ የሆነው ምንድነው መቀበል ስለማይችል ነበረ አሁን ላይ ግን አልহামዱሊላህ ይችላል መቀበል ይችላል የሚችለው ነገር ሞክር ያለው እንዳልኳችሁ በነገራችን ላይ አይመረም ማለት ማለት ነገሮች ተስተካክለዋል ብዬ ብዙ ነገር አስቤ ነበር ያው እናንተም እንዳያችሁት ነው ማለት ሷጋ የሆነ ነገር አለ ፍላጎት ነገር አለ ብዬ ብዙ ነገር አስቤ ነበረ ከማዘር ጋር ላስተዋውቃቱን ላስቤ ነበረ። በነገራችን ላይ የሆነ እቃ ከሳኡዲ እንትን ብዬ የሆነ ስጦታ ያ ስጦታ እስኪመጣልኝ ነበር እየጠበኩ ያለት እዣቴ ማዘር ጋር ይህን ስጦታ ቃል ገብቼላት ልሰጣት ማለት ነው። እና ይሄ ስጦታ ውድ ነው፣ ማለት ውድ ነው፣ ዋጋውም ውድ ነው። እንደ ስጦታም ሲሰጥ ደግሞ ውድ ነው። የቃል ስጦታ ነው ማለት ዝምብዬ አይደለም ልሰጣት፣ ያሰብኩት ከእናቴ ጋር አስተዋውቂ እዛው እናቴ ፊት ቃል ገብቼ ላት ነበር ልሰጣት ያሰብኩት። ግን ነገሮች እንደዚህ ሆኑ። አልሐምዱሊላህ ማለት በዚህ ደረጃ ሳልደርስ ማየት የራሱ አንድ ነገር ነው እና ይሄን ስጦታ እኔ ምን እንደማደርገው አላውቅም ዛሬ ዛሬ አንድ ቆርጦልኛል ብያችኋለሁ። እና አሁን ይሄን ስጦታ መሸጥ አልችልም። ግን ግን ምን ማረግ መሰላችሁ ማደርገው በቃ ከልቤ ውስጥ እሷንም ይሄ ለሷንም ያዘጋጀሁትንም ስጦታ ባህር ላይ ለወረውር ነው። አሁን ይሄ ቪዲዮ የሰራሁት ለዚህ ብዬ ባህር መጥቼ ነው። ባህር ድረስ ማለት ነው፣ ወላህ ባህር ያለበት መጥቼ ነው። ከአዲስ አበባ ስንት ኪሎ ሜትር ሄጄ ማለት ነው። ለምን ይሄን ስጦታ ቢሸጠው አሪፍ ብር ነው። ግን በቃ ወርውሬ በቃ ባህር ውስጥ ጥዬው ይሄ ከውስጤ እሷንም አውጥቻት ፍሪ ሆኜ የራሴን ህይወት መጀመር ፈልጋለሁ። ኢንሻአላ ዱአ አድርጉልኝ። በጣም ዱአ እንድታረጉልኝ ፈልጋለሁ። በዚህ አጋጣሚ ማለት እኔ እንጃ ወላሂ ማለት ቤተሰቦች ያው ብዙ አይነት ወዴን ሳለ ማቀው እኔና እሷ አንድ ላይ እንድንሆን ምትፈልጉ ካልሆንን ግን ብቻ እኔ ችግር የለውም። ማለት ከኔ ጋር የምትቆዩ እኔን ተረድታችሁኝ ከጎኔ የምትሆኑ ናም ሰዎች ካላችሁ ደስ ይለኛል፣ አመሰግናችኋለሁ። ያለበለዚያም ካልተረዳችሁኝም፣ ጥፋተኛም ካረጋችሁ ለምን ተስፋ ቆረጥክ ካላችሁኝም፣ ዝም ብለህ እንደ አህያ ለምን አትከተልም ካላችሁኝም መብታችሁ ነው። የራሳችሁ ሀሳብ ስለሆነ ምንም እንትን ልላችሁ አልችልም። ግን እናም እንድታቁሙ ፈልገው አልተጣላንም፣ ሰላም ነን። ተጣልተን ሳይሆን ግዴታ እንደዚህ መሆን ስላለበት ነው። እንደ ወንድም ከሷ ጋር መቆየት ይከብደኛል። ማለት ይከብዳል፣ አይሆንም። አንድን ሰው እያፈቀሩት እንደ ወንድም ብሎ እያስመሰሉ ከሷ ጋር መቆየት አይሆንም። ማለት ሞክር ያለው ከዚህ መጀመሪያ ላይ አንድ ሁለት ቪዲዮ አይታችኋል። ያለፈው ባለፈው ይለቀቁት በቃ እንደ ወንድም ከጉን ነው ምናምን፣ ሁኝ እዛ ስካ ሞክር ያለው ግን አይሆንም። ወላ አይሆንም። ጭራሽ ስሜት የለውም ደስታንም አይሰጥም። እና በቃ ግዴታ ይሄ ውሳኔ መወሰን ነበረብኝ። ከዛ በኋላ እስቲ ውድ ቤተሰቦች እኔ ማግባት ፈልጋለው። ስለዚህ አዲስ ህይወት መጀመር ፈልጋለው። በቃ ህይወቴን መመስረት ፈልጋለው። ስራዬ ላይ በጣም መሻሻል ፈልጋለው። ስራዬን ማሳደግ ፈልጋለው። ብዙ ነገሮችን መስራት ፈልጋለው። ቤተሰቦችን ሀጅ ማስደረግ ፈልጋለሁ። ብቻ በጣም ብዙ አላማ አለኝ ያንን ወደዛ የሚወስደኝን አላማ ነው መንገድ ላይ እንትን እያስባለኝ ያለው ይሄ ነገር ማለት ነው። እና ወደ አላማ እየወሰደኝ አይደለም፣ ጭራሽ ከአላማ እያወጣኝ ነው። ገባችሁ? ይሄ ስለሆነ ይህን ነገር እዚሁ ጋር ማብቃት አለብኝ ግዴታ። ትክክለኛ ውሳኔ ነው ለኔ። ስለዚህ ለዛ ነው የወሰንኩት። አትዘኑብኝ፣ አፉ በሉኝ። እሷም ደግሞ ይሄ ውስጧን ነው ማለት ተረዷት። በቃ እኔ እኔ በዚህ አጋጣሚ እኔ ተረድቻታለሁ ማለት በግድ የሆነን ሰው አፍቅረኝ ማለት አይቻልም። ገባችሁ። እኔ አሁን እኔ ስላፈቀርኳት ብቻ እሷ እንድታፈቅረኝ ከእሷ ምላሽ መፈለግ ማለት ራስ ወዳድነት ነው። ስለዚህ ይሄንን ያህል ሞክሬያለሁ። ተመልሼ ታርቀን እንደዚህ አብረን መሆናችን ራሱ ትልቅ አንዱ ሙከራ ነው። ሰበብ አድርሻለሁ። ስለዚህ አላህ የፈለገው ይሄንን አይደለም። አላህ ይሄንን ቢፈልግ ኖሮ እንደዚህ አይነት ነገር አይመጣም ነበረ። ሰበቤ የምችለውን ሰበቦች አድርሻለሁ። ስለዚህ ይሄ ነገር እዚህ ጋር ያበቃል ማለት ነው። አልሐምዱሊላህ፣ ሌላ ጉዞ ደግሞ ይኖራል። ሌላ ህይወት ይኖረናል። አዲስ ህይወት እንደ እንደ ወንድማችሁ የምታዩኝ ሰዎች እንደ ልጃችሁም የምታዩኝ እንደ እንደ ጓደኛችሁ ብቻ በቃ የምታዩኝ እህት ወንድሞቼ ለአላህ ብዬ ወዳችኋለሁ፣ ለአላህ ብዬ አከብራችኋለሁ። ሁሌም ከጎኔ እንዳላችሁ ተስፋ አደርጋለሁ። ሁሌም እና አመሰግናችኋለሁ፣ ወዳችኋለሁ። እሷም ደግሞ አላህ እንግዲህ ጥሩ የሚባል ህይወት ይስጣት፣ ያሰበችው ይሳካላት፣ የምትፈልገውን ህይወት እንድትኖር ወላ፣ ጥሩ ነገር ነው የምመኝላት። ስኬታማ ሆና ትልቅ ደረጃ ደርሳ ፍላጎቷ እንድትኖር ነው የምፈልገው፣ ያንን ነው የምመኝላት። ምክንያቱም በቃ እውነታው እና እውነታው እወዳታለሁ። ኪን እወዳታለሁ፣ አፈቅራታለሁ፣ ለአገባትም እፈልጋለሁ። ይሄኔ ፍላጎት ነው፣ አላህ አልፈለገውም። ከማናችንም ፍላጎት በላይ የአላህ ፍላጎት ነው እዚጋ የሚቀድመው። አላህ ቢፈልግ ኖሮ ይህን ነገር ማሳካት ለሱ አንድ ቃል ነበረ፣ ኩን ፈየኩን ስለሆነ ማለት ነው። ሁን ካለው ይሆን ነበረ፣ ግን አልሆነም። አልሐምዱሊላህ ለኸይር ነው፣ አልጸጸትም። ወደ ይህን ያህል ድረስ መልፋቴ፣ ይህን ያህል መሞከሬ አያጸጽተኝም። ምክንያቱም ዋጋ መክፈል ግድ ነው። ለፍቅር የሚችለውን ያህል ዋጋ ከፍ ያለው። ከዚህ በላይ ግን አልችልም። ስለዚህ ኢንሻላህ አላህ ደግሞ ጥሩ ሕይወት እንደሚሰጠኝ፣ ቆንጂየዋን፣ ስነ ምግባሯ ሁሉ ነገሯ በቃ አንደኛ የሆነችዋን ሚስት አላህ እንደሚሰጠኝ አምናለሁኝ። ምንጊዜም ጥሩ ነገር ለማግኘት መጀመሪያ ጥሩ መሆን ነው። የቻልኩትን ያህል እኔ ጥሩ ለመሆን ሞክራለሁኝ። ይሄ ነው አንዱ ማለት ነው። እና አንዳንድ ሰዎች ደግሞ ማለት ይሄ ነገር የደረሰው በነባ እንባ ነው የነባ ለቅሶ ነው ምናምን እያላችሁ ብዙ ሰዎች ወደዛ እንትን እያላችሁ ነው። ብዙም ማውራት አልፈልግም። ምክንያቱም እኔ እኔ ምንም አላደረግኳትም ማለት አልቻልኩም፣ ማፍቀር አልቻልኩም እንዳልኳችሁ ነው። አለብዬ ስለማስብ ማለት ነው። አሁን ላይ ግን ፍሪ ነኝ። በዚህ አጋጣሚ ማለት ነውና ማለት የእሷ አምባ ለምን እንደዚህ ያደርገኛል? እኔ በምን በኩል ብቻ አላህ አለም እኔ እኔ አላውቅም ግን እስኪ ብቻ ለማንኛውም ውድ ቤተሰቦች ለመጨረሻ ጊዜ ይህን ስጦታ እንወረውረዋለን ማለት ነው። ባህር ውስጥ አንገቷ ላይ ነበር ማየት የምፈልገው ግን አልሆነም። ቃል ገባላት ነበር ሁሌ ከጎኗ እንደምሆን፣ በችግሯም በደስታዋም በሀዘኗም በሁሉም ነገር ከጎኗ ሆኜ አብረን ትልቅ ደረጃ እንደምንደርስ፣ አብረን እንደምንለወጥ፣ ደስተኛ ቤተሰብ እንደምንፈጠር፣ ብዙ ልጆች እንደምንወልድ ማዘርፊት ቃል ገባላት ነበር። አልሆነ። ውድ ቤተሰቦቼ፣ ያው ያልኳችሁ ባህር ላይ ደርሻለሁኝ። እዚህ ባህር ላይ ወደዚህ የመጣሁት ወላሂ ይሄ የምሬ ነው የምላችሁ። ይሄ ስጦታ በጣም ውድ ስጦታ ነው፣ እንዳልኳችሁ ብሸጠው ችል ነበር። ግን እኔ በቃ በጣም በቃ ከልቤ ውልቅ ብላ እንድትወጣልኝ ስለምፈልግ በቃ ለሰው ያሰብኩትን ነገር ባህር ውስጥ ከጨመርኩት ከልቤ ውስጥም ጥርግ ብላ ትወጣለች ብዬ አስባለሁ። ይሄን ባህር እንግዲህ ማግኘት ትችላለ። ያ ረቢ ታያላ፣ ታያላ በደንብ እዛው ጋር ሆና ይታያል ብለ ነው ታይታል። እዛ ጋር የካብኩትና ደ ባለማወቅ ስገነባው ፍርሶ ባጸዳው ቆሸሸን እንደገና የጸዳው ደ ፍርሶ ወርቃይደለ ነገር አይጠራ